ይነዋይ ምፕራደፊም ለምን በሉኛ ሲመጣ በትክክል በቃ ስርዓት ያለው አነጋገር አነጋግሮት ነው የመለሰው። ኔዚ አውራ ሳያሰድበው ማለት ነው ፕራፊም ጌታ ነው የምልሽ ማለት ነው። አይ ያመጣችው ወንድ ስታሳውቀው ስድብ አልነበረ። በትክክል ነው የመለሰው። በስርዓት አነጋግሮት ነው የመለሰው። እውነት ከሆነ አይደለ? አሁን ደግሞ ቡርኬስ ሲያመጣ የአክሽን ይል የሃይሚዬን አክሽን ይሄ ገባሽ? እና የሁለቱ ቱ ዲፍረንቲንግ እያደረጉ ነው። ግን ኤንድ ኦፍ ዘ ዴይ ይሄ ነገር ይቅር፣ በቃ አለቀ ደቀቀ ደከመን። ወይ ሰው ሲሰለችው አያውቅም? እንደ ሰው ሲሰለችው አያውቅም? ወይ እኔ አሁን ዛሬ ዛሬ ቪዲዮ ሼረን አረ

ሽበውጪ ስም ላይብ ላይ ገብቱ አንዱ የሚቸረችሩትን የሚያውሩትን አንድ ቁም ነገር የሌለ ነገር ከየት እንደሚያመጡ፣ አረጌታ እውነት ከየት እንደሚያመጡ ነገር። አዳሜ ጣምጥማ ጣምጥማ ቁጭ ብለ ላይብ ላይ ብዙ ወረ ይወራል። አንድ ዳና ወረ የሚያወራ የለም። እሱ ማጠፍትል እሷ ማጠፍታለች የሚል የለም። በለው በለው በለው ነው።

ነው ሰው ሴጣናዊ ስራ የሚሰራው ሰው ነው።

ይታረቃሉ ብዬ ጠብቄ ነበር፣ ግን ብሩኬ ተሳስተ። በዚህም ሊደቱ ከተከበረ ትታረቁ ነበር፣ ግን እሱ

በቃ የጠበኩትና ሌላ ነገር ነው የሆነ ሌላ ነገር ነው። በጣም ነው እንትን ሆንኩት። እንጠብቃለን እንግዲህ እስከ መቼ እስከ መቼ አንድ ሆኖ ከመ ሳየው እሺ ምን እናርግ እሺ ምን እናርግ ምን እናደርጋለን አሁን? ብሩክ ያው ይሄ ልጅ መቷል። ይሄ ቀጭኑ ልጅ እሱ ዝም ብሎ ነውንሽን ኢንፎርሜሽን ኦዲዬንስ ከሀይሚ ጋር ቲክቶክ ላይ ብዙ ቦታ ላይ አቀናባ አብሮት እየለቁ ነው ምናምን። ለዛ ነው ይህንን ነገር ያመጣችው። አሁንም ቡቡ ሚሰራው ስራ ልክ አይደለም። ዛሬ እያቀፋት ምናምን ምናምን ልክ አይደለም፣ ትክክል አይደለም። ለምን እሷ በዚህ ውስጥ ላይ ህሊያ ላይ እየገባች ነው? ቡቡ ከስለ ስራት እየወጣ ነው። ለምን እንደሆነ አላቅም። ፈጣሪ ልቦ ነው የሰጠው ሁለቱም ይከድባቸዋል። ቡባልሎም ብሩኬን አሪፍ ዝም ብላ ለመጣችሁ እኮ ኢንፎርሜሽን ለዛ ነው። አሁን ወይ ነው ብላ ታውራለች ታያላችሁ። ድጅ ደሞ አሁን ፍቄ ፍቄ አውርቼዋለሁ። ፀጉር ቤት ነኝ ብሉኝ እያለቀስኩ ነው። ጌታ ሙዴ ተሰብሮ ነበር ብዬ ነው

ኢንፎርሜሽን ምናምን ብዬ ስደውላችሁ አያነሳም። አንቺ፣ አንድ ሰው አያነሳም። ሰላም እንዴት ናችሁ? ማንም አያነሳም። ሰላም ሁላችሁንም ሰላም ብያለሁ ነው መባሉ በሚለው ስለመጣ

ሰዎቻችሁ ለማንኛውም ስራ ነው እየሰሩ ይስሩ፣ ብለዋል ይስሩ፣ ብዙዎቹ ይስሩ ይላሉ። አሁን ይስሩ ይስሩ አትበሉ ባላ ሳይሆን ቁም ነገር እናውራታ። ይሄ መልእክት፣ ቆይ ማንዴ እንትን ነው ምንድን መሰለሽ ብሽሽቅ ነው የተያዙት እንጂ ሃይሚም ተብሩኬ፣ ብሩኬም ታሂሚ መቸም መቸም መቸም አይለያይም። ስለዚህ እነሱ አሁን ስራ ሌላ ሰዎች እያሳድጉ ስለሆኑ ግን የገረመኝና ድንቅ ያለኝ ነገር እኛ አንጥተውልን አንጥተው ሰብስክራይብ አርጉልን ታሉ አናረግሞ። እንዲህ አይነት ብሽሽቅ ከሚበሻሸቁ ነው እና አንዳንድ ቃላቶ ለሌሊ የሚቀመጥ ቃላት ከሚቀመጡ ነው እንጂ እነሱ ስራ ነው፣ ማንንም አልሰሙ። ይስሩ በቃ። እናንተ የራሳችሁ ላይ ያሉት ስራ ምን ስሩት እንዴ! በኢየሱስ ምን በአንድ ቀን ሚሊዮን ሚሊዮን ያስታርቃቸዋል እሺ እኔ ቆይ ልጅ እኔ ልጁን ስለማቀው ነው ጠንቅቄ የምነግራችሁ የትኛው ይሄ አሁን የመጣው የመጣውም በጣም ነው የማቀው የሙ ወዲ ዘረኝነት ስለሚወሱት እኔ አልናገርም እዝጋ የትኛው ነው አሁን የመጣው ዛሬ ትናንት የመጣው ልጅ የመጣው ልጅ እኔ ድምጽ ስለሚገባ ነው። ስለዚህ እንረጋጋ። ግደላችሁ ከቦልም ከበዓል እነሱ ይታረቁ። እኛ የምንፈልገው ለማስታረቅ ነው የገቡት ያው ያስታርቁ። አንድነት ማይፈልግ ሰው ብዙ ሰው አለ። ግን እንደዚህ ለምን

መቶ ምን አለብሽ? እንኳን ምግብ ላይ አልጨመርኩም። እህቶቼ እንዴት ናችሁአኑሩሩ ይ እንደዚህ አትረበሹ። በመድኃኒዓለም እናትህ ምን ሆናችኋል? እነሱ እኮ አልተጣሉም። እኔ ሁሌ እየገባሁ አልተጣሉም፣ አልተጣሉም፣ የርኩም አሁንም አልተጣሉም። እናት ተረጋጉ። አይናችን ያያ እያመነን እኮ ነው። ኧረ ተረጋግተሽ ነው የሚያምነው። እዚህ ጋ የሚያደረጉት ነገር ልጁ ራሱ ሃይሚ ዛሬ የመጣችሁ ልጅ ራሱ ምስኪን ነው። መናገር እንኳን የማይችል ልጅ እኮ ነው። ሃይሚ ናት እኮ የምትናገረው። በዛ ላይ ስርአቱን የያዘ ሃይሚ ስርአቷን የያዘ ስለዚህ፣ ነገ ባይ ዩቱብ ሊከፍትላቸው ይችላሉ። የሆነ ቦታ ለሆነ ነገር ለስራ ሊሆን ይችላል የተገናኙ አሁን ገብታችሁ እኮ ያንዳንዱን ቲክቶክ ብታዩ የራሳችሁ የሆነ እንትን አለ። ስለዚህ እኮ እናተ እንደዚህ አትረበሹ፣ አትጨናነቁ፣ አትሳደቡ። የመጣው የሚመጣው አትሳደቡ። እኛ እንኳን ንሳደበም፣ እኛ ምን ነው እኛ የሚያፈራው ግን፣ ቡሩከ ያስፈራል፣ ቡሩከ ያስፈራል፣ ያስፈራል። ለለምን አሁን እኮ መላቹ ያልገባቸው ልጆች አሉ። አሁን በጣም ይረበሱ። አሁን እነሱ ነው እንትም ይረዱ ከሆነ ታይሚና ቡሩከ የሚረዱ ከሆነ ሚያስቡ ኦዲንስ ይበቃቸው። ይሄ ኩሩ ቢበቃ፣ መለጣጠፉ ቢበቃ። በስራ ነው አውቃለሁ። እነሱ እዛ ይገናኛሉ። በሆነ በሆነ ነገ ሁሉም ይገናኛሉ። የሆነ ችግር ሲኖር ይገናኛሉ። የሆነ ድብስ ሲኖር ይገናኛሉ። አንድ አገር ስላሉ በአሁኑ ሰዓት እየፈለቀ ያለው ሃይሚና ብሩክ አንድ ላይ እንዲመጡ ስለሆነ ይፈራል ብሎ ብዙ ሰው ያወራል። ይሄም ሴራ ደግሞ ሰው እንደወደደ አይቀጥልም እ እግዚአብሔርን ነገ ሰው ይጠላል። ከባድ ነው። ይህም ፍቅራቸውን ደሞ ማጎል የሚችሉት እነሱ አንድ ሆነ። መቅድዬ መቅድዬ፣ ሁላችሁ በጣም ይቅርታ። ሁላችሁ በጣም ይቅርታ። የኔ ውዶች በጣም ነው የማከብራችሁ። ትጂ መቅድዬ፣ ሁላችሁ እየሰማችሁ ነው። በጣም ይቅርታ የኔ ውዶች፣ ወዳችኋለሁ